ለቀይ ባህር አዲስ ኃይል የጀነራሉ ልዩ መረጃ። እየተካረረ ባለው የኢትዮጵያና ኤርትራ ግንኙነት ላይ ከሰሞኑ ኦፊሻላዊ የሆነ አዳዲስ ነገሮች እየተስተዋሉ ይገኛሉ። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል የኤርትራ ነገር አሁንስ በቃ ስትል የመጨረሻ የመሰለ ማስጠንቀቂያዋን አሰምታለች። ኢትዮጵያ ውስጥ ዘልቃ በመግባት በግድ በያዘቻቸው ቦታዎች የኢትዮጵያን የውስጥ ሰላም ለማናጋት ከተለያዩ ኃይሎች ጋር የምትሸርባቸው ሴራዎች ከሁሉም በላይ በኢትዮጵያ ወደ መሻት ላይ ልትፈጥር ባሰበችው እንቅፋት ከዚህ በኋላ ኢትዮጵያ እንደማትታገሳት በጥብቅ አሳስበዋል። የኤርትራ የውጭ ጉዳይ መስሪያ ቤት በኤክስ ገጹ ከቀናት በፊት ባሰራጨው መልእክት ደግሞ የፈሪ በትር የሚሉት አይነት መግለጫ አውጥቷል። የገፋ የመጣውን የአሰብ ግዛት ጥያቄን ከሌሎች የኢትዮጵያ ግዛቶች ጋር በማወዳደር የተሰጠ ሲሆን በቅኝ ግዛት ውል ከእኔ ጋር የማትስማሚ ከሆነ ከእነሱ ጋር ምንም ውል ሳይኖርሽ ነው እስካሁን ያለሽው አይነት ነው መግለጫው። እዚህ ጋር ሚዛን የሚያነሳው ነጥብ ግን የኢትዮጵያ ጥያቄ ምን ያህል ገፍቶ እየሄደ ብቻ ሳይሆን ጥያቄው በጽኑ መሠረት ላይ የታነጸና ቅቡልነቱ የማያጠራጥር መሆኑንም ጭምር ነው። ይህን መከራከሪያ ከአሁን በፊት መሠሪዋ ገብፅ ታነሳው የነበረ ሲሆን በአባይ ወንዝ ላይ ለሚኖራት ድርሻ ማረጋገጫ የሆናት ዘንድ የቅኝ ዘመን ውሎችን ለማደናገሪያነት ትጠቀምበት ነበር። ይህ የግብፅ መንገድ ግን ከማደናገሪያነት በዘለለ ምንም ያመጣው ፋይዳ ባለመኖሩ ከወንዙ ላይ የኢትዮጵያን ጥቅም ሊያስቀረው አልቻለም። የኤርትራ መከራከሪያም ምንጩ ከየት እንደሆነ ከማሳየት በቀር ኢትዮጵያ ከቀይ ባህር የሚኖራትን ጥቅም ያስቀረዋል ተብሎ አይጠበቅም። ነገሮች በዚህ ሁኔታ ተካረው ባሉበት ከሰሞኑ የአማራጭ ሐሳብ ያሉትን ጄኔራል ጻድቃን ገብረትንሣይ እነሆ ብለዋል። ለኢትዮጵያና ለኤርትራ ብቻ ሳይሆን በቀጠናው ብሎም በአጠቃላይ ዓለም አቀፉ ማኅበረሰብ እጅግ ጠቃሚ የሚሆነው መፍትሄ የኢትዮጵያን ታላቅ አገርነት በመቀበል በቀይ ባህር ጉዞዋን እውን ማድረግ መሆኑን ጀነራሉ ገልጸዋል። ይህን ሐሳብም ለአድማጮቻችን በሚስማማ መልኩ እንዲህ አቅርበንላችኋል። በቀይ ባህር አካባቢ አዲስ ቀጠናዊ ሚዛን አስጠባቂ ኃይል አስፈላጊነት ቀይ ባህር የእስያ የአፍሪካና የአውሮፓን ኢኮኖሚዎች የሚያገናኝ ከጠቅላላው የዓለም አቀፍ ንግድ ከ12 እስከ 15 የሚሆነውን የሚያስተናግድና ለዲጂታል መሠረተ ልማት እጅግ ቁልፉን የሚያገለግል ወሳኝ የባህር መተላለፊያ ነው። ይህ በባህር ወለል ያለው የዲጂታል የመረጃ ማስተላለፊያ ከባህር ላይ የንግድ ኮሪደሩ ማስተላለፊያነቱ ጋር ሲጨመር ጠቀሜታው በጊዜ ሂደት እየጎለበተ የመላውን አካባቢውን ስትራቴጂያዊ የዓለም አቀፋዊ ፋይዳ ያጎለብተዋል። በቅርቡ በአካባቢው በውክልና በሚካሄዱ ግጭቶችና በውስጣዊ ቀጠናዊ ፉክክሮች የተነሳ እየጨመረ የመጣው አለመረጋጋት ለዓለም አቀፍ አቅርቦት ሰንሰለት ለደህንነትና መረጋጋት መሠረታዊ ስጋት ፈጥሯል። ይህንን ወሳኝ ስፍራ ለመጠበቅ አሁን ያለው የዜሮ ድምር ፖለቲካዊ ጨዋታ በመተው አዲስና የተረጋጋ ቀጠና የሚዛን መፍጠር ያስፈልጋል። ይህ ጽሑፍ የቀይ ባሕር አካባቢን የሚገልጹ ወሳኝ ጉዳዮችን ዓለም አቀፋ የተቀሜታው የመንግሥታት መፈረካከስ የሚያመጣውን አለመረጋጋትና የቀንዱ ታላቅ መንግሥት ያለበትን ሕልውናዊ መሻት ተመርኩዞ በሚነሳው ኃይልና እየዘመነች ያለች ኢትዮጵያ በዘላቂና ሊተነበይ የሚችል የባሕር በር ተደራሽነት ያላትን ፍላጎት የሚያካትት የፖለቲካ ስምምነት በርግጥም የሚደግፍና ሁሉንም አሸናፊ የሚያደርግ ብቸኛው መንገድ መሆኑንም የሚያሳይ ይሆናል። ቀይ ባህር ዓለም አቀፍ የኢኮኖሚና የዲጂታል ደም ስር። የቀይ ባህር ስትራቴጂያዊ ጠቀሜታ በቀላሉ የሚታለፍ አይደለም። ለዓለም አቀፍ ንግድ ዋና መተላለፊያ ከመሆኑ ባሻገር እጅግ ወሳኝ የዲጂታል ኮሪደርም ነው። በባህር ወለሉ ላይ በከፍተኛ ክምችት የተዘረጉት የፋይበር ኦፕቲክ ኬብሎች በየዕለቱ የትሪሊዮኖች ዶላር መረጃዎችንና የገንዘብ ዝውውሮችን ያቀላጥፋሉ። እዚህ ላይ የሚፈጠር ማንኛውም መቆረጥ የንግድ መሰናከል ብቻ ሳይሆን በአንድ ጊዜ በዓለም አቀፍ ግንኙነትና በፋይናንስ ደህንነት ላይ የሚሰነዘር ጥቃት ነው። እነዚህ ሦስት አህጉራት ከእነዚህም ውስጥ ሁለቱ እስያና አፍሪካ ከግማሽ በላይ የዓለም ሕዝብ የሚኖርባቸውና በፍጥነት እያደጉ ያሉ ኢኮኖሚዎች የሆኑት የሚያገናኘው መልክዓ ምድር የቀጠናው ዓለም አቀፍ ኃይል የማስተናከጃ ማዕከል ያደርገዋል። በተለይም የቻይና ቀበቶ መንገድ ኢኒሼቲቭ በአውሮፓ በኩል የሚያደርገው ጉዞ በአብዛኛው በሰሜናዊ የቀይ ባህር አስተማማኝ መተላለፊያ ላይ የተመሠረተ ነው። በመሆኑም የቀይ ባህር አለመረጋጋት ወዲያውኑ ወደ ዓለም አቀፍ አለመረጋጋት ሊያድግ የሚችል ጂኦፖለቲካዊ አካባቢ ነው። ሉዓላዊ የባህር በር መሻት የኢትዮጵያ ህልውናዊ አደጋ። ኢትዮጵያ ከ130 ሚሊየን በላይ ሕዝብ ያላት በአስርት ዓመታት ውስጥ ወደ 200 ሚሊየን ይደርሳል ተብሎ የሚጠበቅ እና በአፍሪካ በፍጥነት ከሚያድጉ ኢኮኖሚዎች አንዱ ስትሆን በዓለም ላይ በሕዝብ ብዛት ከፍተኛዋ በየብስ የተዘረጋች ላንድ ሎክድ አገር እንደመሆኗ ሕልውናዊ የሆነ የኢኮኖሚ ጫና ገጥሟታል። የባሕር ብር የማግኘት ፍላጎቷ አንዳንዶቹ እንደሚሉት የኢምፔሪያሊዝም ምኞት ሳይሆን ለዘላቂ ሀገራዊ እድገትና ለብሔራዊ ደህንነት የግድ አስፈላጊ የሆነ ጂኦግራፊያዊ ግዴታዋ ነው። በየብስ የተዘጋችው ኢትዮጵያ ኢኮኖሚያዊ ጫና በአንድ በተቀነጨበ ወደብ በዋናነት በጅቡቲ ላይ በመመስረት አገሪቱ በየዓመቱ በቢሊዮን የሚቆጠር ዶላር ለትራንዚት ክፍያና ለሎጂስቲክስ እንድታወጣ አስገድዷታል። ይህ አሐዝ አብዛኛውን የውጭ ምንዛሪ ገቢዋንና የኤክስፖርት ገቢዋን እንደሚበላም ተዘግቧል። ይህ ወጪ በጠቅላላው ኢኮኖሚ ላይ እንደ መዋቅራዊ ታክስ ሆኖ ያገለግላል። ይህም የኢንዱስትሪ ልማትንና ድህነትን ቅነሳ ያደናቅፋል። ሦስቱ መንገዶች ኢትዮጵያ የባህር በር ለማግኘት የምትከተለው አካሄድ በሦስት ምሰሶች ላይ የተመሠረተ ነው። ተመራጩ ሕጋዊና፣ ፖለቲካዊ ዲፕሎማሲያዊ መንገድ በድርድር የሚደረሱ በዓለም አቀፍ ደረጃ የተደገፉ የሁለትዮሽ ስምምነቶች ለረጅም ጊዜ የሚቆይ ዘላቂ ተደራሽነትን ለማግኘት አማራጭ ይሆናሉ። የንግድ ስምምነቶች ለወደብ ኪራይ ወይንም በዓለም አቀፍ ሕግ በየብስ የተዘጋጉ አገራት ዘላቂ የባሕር በር ተደራሽነት መብት ላይ የተመሰረተ የፍትሃዊነት ባለቤትነት ሊታሰብባቸው ይችላል። የንግድ መንገድ በዘላቂና በረጅም ጊዜ የኢኮኖሚ ሽርክናዎች ላይ ያተኩራል። ሆኖም ግን ወታደራዊ አማራጭን መነጋገሩ ጥልቅ የሆነ የብሔራዊ ተጋላጭነት ስሜትንና ይህንን ችግር የመፍታት ሀገራዊ ቁርጠኝነትን የሚያጎላ አደጋ ሲሆን፣ ይህም ሁሉን አቀፍ በሆነ ቀጠናዊ መፍትሄ ሊቀንስ ይገባል። ለቀጠናዊ ሰላም መረጋጋት ሲባል የኢትዮጵያ ፍላጎት በታሪክ ክርክሮች ብቻ ሳይሆን በኢኮኖሚያዊና በሕዝብ ብዛቷ ልክ ትክክል ነው። የመንግሥት መፈረካከስና የኤርትራ ምክንያት ከድንበሩ ማዶ የኤርትራ ውስጣዊ የፖለቲካ መዋቅር በቀይ ባህር እኩልነት ውስጥ ወሳኝ የሆነ ሊተነበይ የማይችል ስብራትን ያስተዋውቃል። ኤርትራ የውጭ መረጋጋት ጥያቄዎችን ብታቀርብም ከፍተኛ ወታደራዊ በሆነ ራስ ወዳድ የጦር ሰፈር መንግሥታት አውቶክራቲክ ጋሪሰን ስቴት ተብላ ብትገለጽ ትሻላለች። የሚሠራ የፖለቲካ ተቋማት የላትም። በሰፊው የጸጥታ አካላት በኩል ብቻ ትተዳደራለች። ይህ የሥርዓታዊ የመቋቋም አቅም ማጣት ኢኮኖሚያዊ፣ ፖለቲካዊም ሆነ ማኅበራዊ ከውስጣዊ ተቃውሞም ሆነ ከውጭ ጫናዎች ጋር በተያያዘ እጅግ ተሰባሪ ያደርጋታል። አሁን ባለው የኤርትራ መንግሥት ባሕሪ፣ በተጨማሪ እንደ ኤርትራ ያሉ መንግሥታትን ባሕሪ የሚወስኑ ዋና ዋና ምክንያቶች አሉ። በተለይም በትልቁ ምኞት ባላቸው መሪዎች ሲመሩ የመንግስታት ባህሪ በሁለት ነገሮች ላይ ያተኩራል። አንደኛ በንስ ቀጠና ውስጥ ለጦርነት ሀብታቸውን ሰውም ሆነ ሌላ በማንቀሳቀስ ወይንም የውክልና ኃይሎችን በመጠቀም ዘላለማዊ ግጭት ውስጥ መግባትና ሉዓላዊነታቸውን መከላከል። ይህ ኤርትራ ከተመሠረተችበት ጊዜ አንስቶ ያየነው ነው። ሁለተኛው ለሌሎች ታላላቅ ኃይሎች በዚህ ጉዳይ ላይ ለሀብታም የመካከለኛው ምስራቅ አገሮች በትልቅ የፋይናንስ ሀብታቸውና ቀይ ባህር ሙሉ በሙሉ ለመቆጣጠር ባላቸው የማይጠገብ ምኞት የውክልና ውኪል መሆን ነው። ከእነዚህ የፖሊሲ አማራጮች ውስጥ አንዱም ለኢትዮጵያ ቀጣይነት ያለው አለመረጋጋት ምንጭና የብሔራዊ ደህንነት ጉዳይ ነው። ቀይ ባህር የኢትዮጵያ የብሔራዊ ደህንነት አጀንዳ ነው። አያያዙም ለሌሎች ኃይሎች ብቻ ሊተው አይገባም። ስለዚህ ኢትዮጵያ በኤርትራ መንግሥት የሚከተሉትን ሁለቱን አማራጭ ውጤት አትታገስም። በሁለቱ አገሮች መካከል ለሚኖር ሰላምና ደህንነት ብቻ ሳይሆን በሰፊው የቀይ ባህር አካባቢ ለሚኖር ሰላም ደህንነትና መረጋጋት ሌላ አማራጭ መኖር አለበት። ከዚህም በላይ ኤርትራ በውስጥ ሽኩቻዎቿ የረጅም ጊዜ ባህር ዳርቻና የደጋ ነዋሪዎች ክፍሎችን ጨምሮ እንዲሁም በወጣቶች የጅምላ ፍልሰት የሚመጣ የህዝብ ቁጥር ለውጥ ተፈትናለች። ወሳኝ በሆነ መልኩ የረጅም ጊዜው አምባገነን መወገድ ወይንም መተካካት የፖለቲካ ትርምስን ሊያስከትል ይችላል። ይህም የግድ በውጭ ቀጠናዊ ወይንም ዓለም አቀፍ ተዋናዮች የሚሞላ ክፍተትን ይፈጥራል። በዚህም አገሪቱ ከዓለማችን ወሳኝ የባሕር ላይ ኮሪደሮች በአንዱ አጠገብ ወደ ትርምስ የተሞላ የውክልና ውጊያ ሜዳነት ትቀየራለች። እየተከፋፈለ ወይንም እየፈረሰ ያለ የባሕር ዳርቻ መንግሥት ላስተማማኝ የመርከብ ጉዞ ስጋት ነው። የጂኦፖለቲካዊ ፉክክር አደጋ ደካማ የሆኑት የአፍሪካ ቀንድና የቀይ ባሕር የጠረፍ ሀገራት ዓለም አቀፍ ተፎካካሪን ወደ ግዛታቸው የሚስቡት በዚሁ በድክመታቸው ምክንያት ነው። ቀይ ባሕር በዋናነት በሰፊው ቀጠና በሚገኙ ኃይሎች፣ አገሮች የሚመራ የውክልና ተሳትፎ መድረክ ሆኗል። ምስራቃዊ ዳርቻ በኢራን በሳውዲ አረቢያና በተባበሩት አረብ ኤምሬት ፉክክር የሚመራ ሲሆን ይህም በየመን ባለው ግጭትና በአፍሪካ የባህር ዳርቻ ላይ በሚደረጉ ወታደራዊ አሊያም ኢኮኖሚያዊ ኢንቨስትመንቶች ይታያል። ምዕራባዊ ዳርቻ የአፍሪካው ጎን ከዩናይትድ ስቴት ኦፍ አሜሪካና ፈረንሳይ እስከ ቻይናና ቱርክ ያሉ ብዙ የውጭ ወታደራዊ ሰፈሮችን ያስተናግዳል። ይህም በትላልቅ ኃይሎች በፉክክር ውስጥ ያለውን ማዕከላዊነት በደንብ ያሳያል። ይህ የውክልና እንቅስቃሴ የአካባቢ ውጥረቶችን ያባብሳል። የውስጥና የአካባቢ ግጭቶችንና የድንበር ውዝግቦችን ወደ ትልቅ ዓለም አቀፍ ግጭት ሊቀይራቸው ይችላል። ብዙውን ጊዜ በግብፅ የሚመራው ኢትዮጵያ አስተማማኝ የባህር በር እንዳታገኝ ለማድረግ የሚካሄደው ዲፕሎማሲያዊ ዘመቻ በአዲስ አበባ እንደ ዜሮ ድምር ቀጠና የኃይል ትግል አካል ተደርጎ የሚታይ ሲሆን ይህም ለመረጋጋት ስትራቴጂያዊ በሆነ መንገድ የተቃረነ ነው። አከራካሪው የባህር ዳርቻ በተለይም ደቡባዊ ቀይ ባህር በዋነኝነት በአፋር ህዝቦች የሚኖረው ባህላዊና የጎሳ ትስስራቸው በአብዛኛው በኢትዮጵያ ውስጥ በሚገኘው አወዛጋቢ ግን ስትራቴጂካዊ የባህር ዳርቻ ነው። ከምጽዋ ወደብ ደቡብ አንስቶ እስከ ዓሰብ ወደብ በሚዘልቀው ከኢትዮጵያ ድንበር በ600 ኪሎ ሜትር ርዝመትና በ60 ኪሎ ሜትር ስፋት ያለው መልክዓ ምድራዊ አካባቢ የአፋር ሕዝብ የሚኖርበት ነው። ብዙውም ሰው የማይኖርበት ጥቂት እስከ መቶ ሺህ አፋሮች የሚኖርበት ሲሆን በኤርትራ ውስጥ ደናክሊያ ዞን በመባል ይታወቃል። ከ130 ሚሊየን በላይ ሕዝብ ያላትን አገር ዘላቂና ሊተነበይ የሚችል የወደብ ተደራሽነትን የመከላከል የአሁን ፖሊሲ ከቀጠለ በመሬት ላይ የኢትዮጵያ ቅጥያ በሆነው ይህ ጠባብና ወሳኝ የባህር ዳርቻ መሬት በሁለቱ አገሮች ውስጥ ተከታታይ የውስጥ ግጭቶችን፣ ቀጠናዊ ጦርነትንና ቀጣይነት ያለው አለመረጋጋትን ሊያስከትል እንደሚችል ግልጽ ነው። ወደ አዲስ ሚዛንና ዘላቂ ሰላም የሚወስደው መንገድ ለቀጠናዊ ሰላምና መረጋጋት የሚያስፈልገው ኃይልና ተደራሽ የሆነች ኢትዮጵያ ለቀጠናዊ የደህንነት መዋቅር የማዕከላዊ ምሰሶ አድርጎ የሚቀበል የፖለቲካ ዝግጅት ነው። ጠንካራ የተረጋጋች፣ የተባበረች መልህቅ የምትጥል ሉዓላየትና የተለያዩ የባህር በር ተደራሽነት ያላት ኢትዮጵያ አለመረጋጋት በበዛበትና እየጨመረ በመጣው የተፎካካሪ ፍላጎቶች የበላይነት በተንሰራፋበት ቀጠና ብዙውን ጊዜ ከውጭ ጣልቃ ገብነት ጋር እንደ ማረጋጊያ ሚዛን ልታገለግል ትችላለች። የኢኮኖሚዋ፣ የሕዝብ ብዛቷና የመልካምድሯ ስፋት ኢትዮጵያን ከአነስተኛ ራስ ወዳድና ተሰባሪ መንግስታት ይልቅ ለደህንነትና ልማት እጅግ አስተማማኝ ያደርጋታል። ለዲሞክራሲ አገዛዝ ያለወደል እንደ ኢትዮጵያ ያለች ትልቅ አገር ታሪካዊና ባህላዊ ብዝሃነት ያላት ለዘለ ዓለም በአንድ ማዕከላዊ አውቶክራሲ አገዛዝ ልትተዳደር አትችልም። እድገቷን የሚገፋፉት ምክንያቶች ትልቅ ሕዝብ፣ ከፍተኛ ብዝሃነት፣ ሰፊ መጠንና የሎጂስቲክስ ፍላጎቶችን ወደ ያልተማከል አስተዳደር የግድ ይገፋፉታል። ይህ ያልተማከል አስተዳደር የዲሞክራሲያዊ አገዛዝ ዋና አካል በመሆኑ ለንጽጽራዊ የፍትሐዊ ሀብት ክፍፍልና ለዘላቂ የኢኮኖሚ እድገት የሚያስፈልጉ ሁኔታዎችን በጣም ያፋጥናል። ሰላምና መረጋጋት። ኢትዮጵያ የመላው ቀይ ባህር አካባቢ የሰላምና መረጋጋት መልህቅ እንድትሆን የውስጥ የደህንነት ችግሮቿን በሰላም መፍታትና በኢኮኖሚው ልማትና በዲሞክራሲያዊ አገዛዝ ላይ ማተኮር አለባት። በዚህ ረገድ የትግራይን ጉዳይ በፕሪቶሪያው የዘላቂ ግጭት ማቆም ስምነት ላይ በመመስረት በተቻለ ፍጥነት መፍታትና የኤርትራ መንግሥት የውክልና ጦርነት የማካሄድ ዕድልን መከላከል ከፍተኛና ቅድሚያ ሊሰጠው ይገባል። የጋራ ተጠቃሚነት ውጤት ዊን ዊን አውትካም የኢትዮጵያ ፍላጎቶች በጋራ ተጠቃሚነት በሚያስገኙ ስምምነቶች ዘላቂና ዓለም አቀፍ ድጋፍ ባለው የባህር በር ተደራሽነት በማካተት ቀጠናው ከፉክክር ወደ ትብብር ሊሸጋገር ይችላል። ኢትዮጵያ የምትፈልገውን የህይወት መስመር ታገኛለች። የባህር ዳርቻ መንግስታት በቢሊዮን የሚቆጠር ኢንቨስትመንት፣ የትራንዚት ክፍያን፣ የጋራ ኢኮኖሚ ልማት ያገኛሉ። ዓለም አቀፍ ማኅበረሰብ ደግሞ እጅግ አስተማማኝና የተረጋጋ ቀይ ባህርን ያገኛል። ሰላማዊ በዲሞክራሲያዊ የሚተዳደርና በኢኮኖሚ የተዋሃደች ኢትዮጵያ ለመጪዎቹ ዐሥር ዓመታት የቀይ ባህርን የሰላምና የደህንነት አጀንዳ የሚያስይዝ አዲስ የኃይል ሚዛን በመላው ቀይ ባህር አካባቢ የመፍጠር ትልቅ አቅባልና